ጸጉሬን ለምን ቆረጥኩት? ስለተበጣጠሰብኝ እና የገዛ ጸጉሬን በእጄ ቆርጬ። አንተ ስተበጣጠስብኝ ጸጥ ምል ይመስላል? ብሮ እንዲ ማለት ነበር። ቤተሰብ ገና ናችሁ ወይ? የነውዶች በዚህ ሰዓት እንግዲህ መጥቻለሁ ማለት ነው። የሆነ ለምናገር፣ ሩትዬ ስለመጣች በጣም ደስ ብሎኛል። ታውቃላችሁ፣ ትናንትና ሁላችንም እንግዲህ አሳስቦን ነበር። እሱን ደግሞ እያሳሰበን እንግዲህ ቲክቶኳ ፕሮፋይሏ ጠፍቶ እና ደግሞ ዩዘር ብሎ ነበረ ማለት ነው እና እንግዲህ አሽሙር ለአብርሃም ዛሬ እንግዲህ ሩታዬ እንደዛ እያለች መጣለች ብሮ ጸጉሬን ብቆረጥ ምን አገባ ምናምን እያለች የመጣች የመጣችው ማለት ነው። የሆነን ለመናገር እንግዲህ ሄርሜላ ደግሞ እኔ ነው የተሳደብሽው አሽሙር ነው ብላ እንዳትመጣ ነው። ሄርሜላ ግን ማለት ነው የሆነን ለመናገር መተሽ ላይክ ስለምታርግኝ ስለምትወጅኝ ከልብ አመሰግናለሁ። እኛ የሩታ እህቶች ማለት ነው ልንገርሽ እንወድሻለን። ገባሽ አደለ ማለት ዩቱብ ላይ አይደለም ቲክቶክ ላይ ትመጣለች እና ላይ ክስታረገን ገረመች፣ ማለት ነው እና የሆነ ለምናገር የሩታ እህቶች ሁላችንም እንወድሻለን። ነገር ግን ስራሽን ነው በጣም የምንጠላው ገባሽ አይደለ? ምክንያቱም ነፍሰ ጡር ሆና ስታለቅ ስጸጥ ማለትሽ፣ በዛ ላይ ደግሞ ሴት ሆና ስታለቅ ስጸጥ ማለትሽ በጣም ለዛ ነው ስራሽን ነው የምንጠላው እንጂ፣ አንቺ ሴት ነሽ፣ እኛም ሴት ነን። ሴት በመሆናችን ሁላችንም ሴትነታችን ስለምንወድ ደግሞ አንቺ ደግሞ ሴት ነሽ ሴትነትሽን እንድታረግሽ ስለማንፈልግ ነው። አብዛኛው ጊዜ የእውነት የሩታያቶች እኮ አንጠላም። ልንገርሽ በዚህ አጋጣሚ ማለት ነው። ይሄ የሚያማሙቅሽ፣ አይዞሽ፣ እኔ አለሁልሽ ምናምን የሚሉሽ ማለት ነው። ጥፋትሽን ሸፍኖ አለ አይደለም መጥፎ ሁኔታ እንድትወጂ የሚገፋፉሽ ናቸው። ልንገርሽ ማለት ነው። ግን እኛ ደግሞ ለምንድን ነው አብዛኛው ጊዜ ጠምደንሽ ምን ይዞም ለምን እንደሆነ ታውቂያለሽ? በቃ ሴት ሆነሽ እንዴት ሩታ አለ በዚህ ልክት ትጨክኛለሽ እንዴት እርጉዞና እንደዛ ስታለቅስ እንዴት አንቺ ፍቅረኛዋን እንደዚህ ባለቤቷን እንደዚህ ትስማለሽ በማለት ነው። በዛ ላይ ደግሞ አብዛኛው ጊዜ እንደዚህ ስትሆን አራስ ሆናም ሆነ አብዛኛው ጊዜ ከባሏ ጎን ስለምትቆሚ፣ ከሩታ ጎን ሳይሆን ከባሏ ጎን ስለምትቆሚ አንድ ቀን ለሩታ ምን ምን አንድ ቀን ችግሯን ስለ ስራ አልጠየቅሽ ማለት ነው እንጂ እኛ አንቺን ጠልተንሽ አይደለም። በዚህ አጋጣሚ ስራሽን ግን በጣም ነው የምንጠላው ማለት ነው። በዚ አጋጣሚ እንድታቅልን የምንፈልገው ማለት ነው። አንቺ ሰው በሆንሽ ብቻ ሰው እኔን ይጠለኛል። እንዳት እኛ የምንጠላው ስራሽን ነው። እና በዚህ አጋጣሚ ያው ከልብ አመሰግናሉ። ግን በዛው ፎሎ ብታደረገኝ አሪፍ ነበር። እኔ ፎሎ አላረግሽም። ወደ ጥሩ ነገር ስትመለሽ ድረስ ቤቴ እስከ መጣች ድረስ ፎሎ አርገሽም ብትሄጂ ጥሩ ነበረ። ሌላ ደግሞ ቤተሰብ መናገር መፈልገው እንግዲህ እሩታዬ ስለመጣች የሆነ ለመናገር በጣም ደስ ብሎኛል። ስላየዋትም ደስ ብሎኛል። ቲክቶኳን ስለተመለሰ ደስ ብሎኛል። እና በተረፈ እንዴት ናችሁ? ደና ናችሁ እና እንደ እኔ ደስ አላችሁ ማለት ነው። ብቻ ደስ ብሎኛል። እና ደግሞ የኔ ውድ ማለት ነው የሆነ ለምናገር አራስ ራስ እኮ አትመስልም ሩታዬ ማለት ነው። እንደው እንዳንቺ ከሆነማ በየአመቱ ነበር፣ ልክ አብርሀም እንዳለው ማለት ነው። አብርሀም በየአመቱ መውለድ አለብሽ ብሏታል። እና እንዳንቺ ከሆነ በየአመቱ ነው መውለድ ያለብን ማለት ነው። እና በጣም ደስ ብሎኛል። እና እንደ ሩታ ሁኑ ሴቶች ማለት ነው። ከወለዳችሁ በኋላ ጽንድት ብላችሁ እንደዚህ ራሳችሁን አሳምራችሁ ብቅ ብቅ ማለት ልመዱ፣ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ይወዳችኋሉ። ባይ ባል